እውቁ የማይክሮሶፍት መስራችና የቴክኖሎጂ ሰው ቢል ጌትስ ከሁለት አስርት ዓመታት በፊት የተመሠረተው የጌትስ ፋውንዴሽን በአፍሪካ የሰብአዊ ልማት ላይ በጎ አሻራውን አሳርፏል በጤና በትምህርት ና በግብርና እንዲሁም በድህነት ቅነሳ ላይ ትኩረት አድርጎ በከወናቸው ተግባራዊ ስራዎች በአገሪቱ የሚታዩ ለውጦች እንዲመዘገቡ አስችሏል አፍሪካ ላይ ወደ እኛ ደግሞ ስናመጣው ኢትዮጵያ ላይ ትልልቅ ስራዎች ላለፉት ብዙ አመታት ከሁለት አስርት ዓመታት ለበለጠ ጊዜዎች ስራ ሲሰራ የነበረ ድርጅት ነው ጌት ፋውንዴሽን ቅድም ሲነገር እንደተሰማው በድህነት ቅነሳ እንደገና በጤና ላይ በጤና ደግሞ ማለትም በኤች አይ ቪ ኤድስ በቲበርክሎስስ እና በማላሪያ ላይ ትልቅ በጣም የሚገርም የሚባል የሞትን ሬት ወይ ደግሞ የሞትን ቁጥር መቀነስ የቻለ ድርጅት ነው ጌት ፋውንዴሽን አፍሪካ ላይ ብዙ በሽታዎችን እንደተከላከለ ነው በጣም የተረዳሁት። እንደዚሁም ደግሞ በግል የራሱን እንደዚህ አይነት ዩማኒቴሪያን ኤንጂ አቋቁሞ ስራ መስራቱ አፍሪካን መምረጡ ከአፍሪካ ብቻ ሰውን ደግሞ በጣም ለህዝብን ለተለያየ ችግር የሚያጋልጡ በሽታዎችን መከላከል ላይ መስራቱ ደግሞ ልዩ ያደርገዋል። ስለዚህ ብዙ በሽታዎች ከሪፖርቱ እንዳየ ነው እንደቀነሱ እና ፋውንዴሽኑ ብዙ ውጤት እንዳመጣ ነው እኔ የተረዳሁትና እጅግ በጣም ጥሩ ተግባር ነው የሰሩት። ትኩረቱን በማህበራዊና ሰብአዊ ልማት ላይ አድርጎ ሲሰራ የቆየው ፋውንዴሽኑ አፍሪካ የያዘችውን የዘርፉን ውጥን ከግብ ከማድረስ አኳያ አበርክቶ የላቀ ነው። ቀድሞ ላይ አህጉሪቱን ይፈቱን የነበሩ ተላላፊም ሆነ ሌሎች ህመሞች አሁን ላይ ከግማሽ በላይ እንዲቀንሱ ከማድረጉም በላይ የጨቅላ ህጻናትና የእናቶች ሞት ምጣኔን ዝቅ ማድረግ ችሏል። በግብርናው ክፍለ ኢኮኖሚም እንዲሁም ግብርና ምርቶች ላይ ከዚህም በኋላ ብዙ ተስፋ ሰጪ ጅምሮች አሉና እዛ ላይ በደንብ እየተሳተፈ ይገኛል ለሀገር ትልቅ ፕሮዳክቲቪቲ ይዞ እየመጣል ወይ ደግሞ ሲሰራ፣ ድርጅት ግብርና ካላደገ ደግሞ የጤና ነገሮችን አይሻሽልም። ለምሳሌ በማል ኒትሪሽን ወይ ደግሞ በምግብ እጥረት ምክንያት የሚጠቁ ህጻናቶች አሉ። ስለዚህ ያን ነገር መድኃኒት በመስጠት ወይ ደግሞ በክትባት ብቻ ካለመከላከል የግብርና ስራዎችን ማጠናከር ላይ ነው ፎካስ የሚያደርጉትን ይህን ሀሳብ የሚጋሩት የጌትስ ፋውንዴሽን መስራችና መሪ ቢል ጌትስ ባለፉት 25 ዓመታት የተከወኑት ስራዎች በጎ ተጽዕኖ ማሳረፍ የቻሉ ናቸው። ይህም ይመዘገብ ዘንድ የአጋር አካላትና የመንግስት ምቹ ፖሊሲ የላቀ ሚና ተጫውቷልም ነው ያሉት። የተመዘገበውን ስኬት በላቀ ከፍታ ለመድገምም በሚቀጥሉት 20 ዓመታት ውስጥ ለሚተገበሩ ስራዎች ሀብት በመለገስ ሚናቸውን እንደሚወጡም አረጋግጧል። አይ ሪሰንትሊ ሜድ አ ኮሚትመንት በቅርቡ ለራሴ በገባሁት ቃል መሰረት በቀጣዮቹ 20 ዓመታት ለሚጠብቀን ስራ ሀብቴን ፈሰስ አድርጋለሁ። እዚህ እንደምትመለከቱት የፋውንዴሽኑ ከፍተኛ የስራ ኃላፊዎች አሉ። ሀብቱን ለጌትስ ፋውንዴሽን በመልቀቅ የቅድሚያ ቅድሚያ ለምንሰጣቸው ስራዎች በመዋል የአፍሪካን ፈተና ለመቅረፍ እንሰራለን። ባለፉት 25 ዓመታት የተገኙ ስኬቶች እንደተጠበቁ ሆኖም 18 ቢሊዮን ዶላር በጀት ፈሰስ ይደረግበታል የተባሉም የቀጣዩ የ20 ዓመታት ትግበራ የጨቅላ ህፃናትና እናቶች ሞት ቅነሳም፣ ተላላፊ ህመሞችን መግታትና የዜጎችን ኢኮኖሚያዊ ተጠቃሚነት ማረጋገጥ የትኩረት አቅጣጫው ይሆናል። እናቶች ጤናቸው ጨቅላ ህጻናትም ደህንነታቸው ተጠብቆ መኖር አለባቸው። አዳጊ ህፃናትም ከምግብ እጥረት ልንታደጋቸው ይገባል። ተላላፊ ህመሞችን በቀጣዮቹ ዓመታት ምጣኔውን ከስጋት በታች ማድረስ አለብን። ትምህርት ላይም ትኩረት በማድረግ ሰብአዊ ልማቱን ማሳደግ ይኖርብናል። አሁን ላይ አብዛኛው የአፍሪካ ሀገራት ወደ ማደጉ እያመሩ ነው። ይህ እጅግ ያኮረናል። እኔም በቀጣዩ የህይወት ዘመኔ በእነዚህ ጉዳዮች ትኩረት አድርጌ እሰራለሁ። የጌትስ ፋውንዴሽን ያለፉት 25 ዓመታት የረዴት ተግባር እንደ አህጉር አፍሪካን እንደ ሀገርም ኢትዮጵያን በማኅበራዊ ልማት ዘርፍ በብዙ የደገፈ ሆኗል። ይህ ሰናይ ግብር ለአገር በቀል ባለ ሀብቶችና የረዴት ተቋማት አብነት ሆኖ ሊጠቀስ የሚችል ነው። ተጨማሪው ደግሞ የእኛ ሀገር ባለ ሀብቶችም በስራቸው በተጨማሪ ከሚያገኙት ትርፍ ካላቸው ሀብት እንደዘነ ስራ ላይ ቢሳተፉ እጅግ በጣም ጥሩ ነው የሚሆነው። አሁን እንዳየው ብዙ የእርዳታ ገንዘቦች በጣም ተመናምነዋል። ቅድምም ጌት ፋውንዴሽንም ይህን ሲገልጽ ነው የነበረው። ስለዚህ ሞር ፕሪዮሪቲ የሆኑ የሚያገኙ ስራዎች ላይ ከኛ ሀገር ባለ ሀብቶች ጋር በደንብ ብሰራ ደግሞ እነሱ ከዛ ከባህር ማዶ መጥቶ ይህን ያክል ከሰሩ የእኛ ሀገር ባለ ሀብቶች ሀገሩን፣ ቋንቋውን፣ ህዝቡን የሚያውቁ ደግሞ የተሻለ ስራ ይሰራሉ ብዬ ነው የሚገምተውና ቢሰራ ጥሩ ነው። ፋውንዴሽኖች ወይም ደግሞ የእርዳታ ድርጅቶች የልማት ድርጅቶች በቀጥታ የአገር እድገት ላይ ውስጥ ገብተው ትልቅ ለውጥ ማምጣት እንደሚችሉ ነውና በዚህ አጋጣሚ ትንንሽ በሆነ ወይ ደግሞ በጅምር ላይ ያሉ ፋውንዴሽኖች እኔ እንደምመራው አይነት ፋውንዴሽን ማለት ነው፣ ለእነሱ በጣም ትልቅ ልምድ የሚያካፍል ነው።